ሰላም ጤና ስጥልኝ ውድ እህት ወንድሞቼ፣ ዛሬ በድጋሜ በአዲስ ቪዲዮ መጥቻለሁ። የመጣሁበት ቪዲዮ ምክንያት ያልተጠበቀ ግድያ ሙከራ በሚለው በዱካሾ ዘሌ ባቀረበው ፕሮግራም ነው። እንግዲህ እንደምታውቁት ይሄ ፕሮግራም ተከታታይ ነው። አንድ ባለሃብት በሀብቱ ተጠቅሞ የብዙ ሴቶችን ጉዳት ሲፈጽም እንደነበር እና በቅርብ ጊዜም አንዷ እህታችን ያው እኔም አንድ ተጠቂ ነኝ ብላ በዚሁ በዘሌጋ በሌላ ሾው ላይ ቀርባለች። ከዛም ደግሞ እንዳያችሁት ይህ ሰውዬ ክዷል። ከዛም በኋላ ደግሞ እንደገና በገንዘብ ሲደራድር አይተነዋል። ግን ዋናው ነገር ምንድን ነው? ዛሬ ይሄ ሰውዬ አባት ነኝ ብሎ የመጣው ሰውዬ ስለሱ አስተያየትን ለመስጠት ነው። እንግዲህ ይሄ ባለ ሀብት ከዚህ በፊት በተለቀቀው ቪዲዮ ሁለተኛዋ ሴት ስትመጣ መጀመሪያ አላቅሽም ብሏት ነበር። ቪዲዮን ተመልሳችሁ ገብታችሁ ብታዩት መጀመሪያ በፍጹም አላቅሽም፣ አላቀሽም፣ አላቀሽም ካለ በኋላ መጨረሻ ላይ ምን አለበት ታዲያ፣ አንቺ አንድ ቢሮ የምትሰሪነሽ ተከራይች ባስቀምጥሽ ምን ችግር አለው እንደዛ ብሏል። ያላመነ የመሰለው ግን እሱ አምኗል። ከዛም በኋላ ደግሞ እንዳያችሁት ሲደራደርም እናያለን። ልጁ ጥላው ከሄደች በኋላ እና ሰውየው ይህንንም ሰውዬ በትክክል ይህንንም ልጅ በትክክል ገንዘብ እንደተከፈለው እና አባት ነኝ ብሎ እንደመጣ እውነትም ደግሞ የግድያ ሙከራ እንዳደረገ ግልጽ ነው፣ ከንግግሩ ራሱ ግልጽ ነው። ከሚናገረው አንጻር ተልኮ የመጣ መሆኑ ይታወቃል። እንጂ በፍጹም ልጅቷ ከባለፈው መጀመሪያም ላይ ስትናገር ከዚህ ባለሀብት ውጭ ሌላ ወንድም በህይወቱ አታውቅም። ግን ይሄ ለሰውየው የላከው መሆኑ የሚታወቀው ምንድነው ነው እኔ ነኝ እንደውም ህጓንም እኮ ወሰድኳት መናገር የሌለበትን ነገር ራሱ ግንኙነት ቢኖራቸው ይሄ ነው። ለምን እሷ የተናገረችውን ነገር ለማሻር ማለት ነው። በዛ ላይ ደግሞ ትክክለኛ አባት ከሆነ በእነሱ መረዳቷን ያውቃል። ቤቱንም ደግሞ እንዴት ሊያውቀው ቻለ? ሰውዬው እየፈለኳት ነበር ካለ እንዴት ቤቱን ሊያገኘው ቻለ? ደግሞ ሌላ ደግሞ የሚጣረስ ነገር እሱ ከተናገረው አንጻር የተወሰነ ጊዜ አብራኝ ነበረች፣ ከዛ ጠፋችብኝና ከዛ አንድ የሆነ ጓደኞች መንገድ ላይ መንገድ ተዳዳሪ ሆነው ጀለሶች አዩትና ከዛ ሂጄ ጠይቂያት በቃ እኔ በቃ ማዘርን አነጋግሬ ያስተካክላለሁ ምናምን ምናምን ብዬ ስላት፣ በቃ ረራ በራሴ ያስተካክላለሁ ነገሮችን በእኔ ያስተካክላለሁ ብላ አለችኝ። ከዛ በኋላ እንደውም ሰውዬውን አገኘች፣ የሆነ ባለ ሀብት አገኘች ምናምን ብላለች። ተመልከቱ፣ ልጅቷ ግን እስከ መንገድ ላይ የወጣችው ከስራ ከሰራችና ካረገዘች በኋላ ነው። እሱ ያለው ምንድን ነው? ከዛ በኋላ ነው ልጅቷ መንገድ ላይ የወጣችው ካረገዘች በኋላ ነው። ግን ከዛ በኋላ ስሰማ ስራ ሄደች፣ ስራ በዚህ ባለ ሀብቱ ጋር ስራ ምናምን ያዘች፣ ትንሽ ገንዘብ አገኘች ምናምን። ከዛ በኋላ ደግሞ አንቺ ምንድን ነው ከዚህ ሰውዬ ጋ ያለሽ ምናምን ብዬ ስጠይቃት፣ እኔ አላማ አለኝ ምናምን ብላለች። አያችሁ ነገሩን። ምንድን ነው እሱ የሚፈልገው ልጅቷ አላማ ኑሯት ነው እንጂ ከኔ ነበር ያረገዘችው። እንዳለውም ከኔ ነው ልጁ። ግን መጀመሪያውኑ ስጠይቃት ስራ ከያዘች በኋላ አንቺ ምንድን ነው እዛ ምናምን ብዬ ስላት ከሰውየው ጋር ምንድን ነው ያለሽ ብዬ ስላት አላማ አለኝ ብላለች። እቅድ አለኝ እቅድ አለኝ የሚለውን ቃላት ደጋግሞ ይናገራል። ከተወሰነ ጊዜ በኋላ መጣችና አርግዣሉ ብላ ስትለኝ አስወርጂ ብዬ አልኳትኝ ና አስወርጂ ብዬ አልኳት። ከዛ አስወርጂ ብዬ ስላት ምን አለችኝ አለ እቅድ አለኝ ብላለችኝ። ሰማችሁት ወንድሞች፣ እቅድ አለኝ ብላለችኝ። ባለ ሀብቱን ሄዳ በቃ ያንተ ነው ብላ በቃ እዛ ጋ ሄዳ ተፍ ተፍ ብላ ባለ ሀብቱን ያንተ ልጅ ነው ለማለት ነው የምትፈልገው። አያችሁ ቀጥታ የተነግ እንደዚህ በል ያለውን ነው ያለው። ልጁ አርግዛ አስወርጂው ብዬ አልኳት። አይ ፕሮግራም ፕሮግራም አለኝ ብላለች። እና እሷ አይመሰላት እንግዲህ ያሰበችው እንግዲህ ባለ ሀብቱን በቃ ንግግሩ ግልጽ እኮ በጣም ግልጽ ነው። እርግጠኛ ነኝ እናንተም የኔ ሀሳብ ነው የሚኖራቸው። ይሄ ሞላጫ ሌባ ተከፍሎት እንደሆነ በጣም ያስታውቃል። ሰው ለሰውየው ሊሸፍን ሚዲያ ስለሆነ ይህኛውን ደግሞ ሚዲያውን ሊሸፍን፣ ሁለተኛ የመጣሁትን እናንተ ያንን ትቀይራላችሁ በሰው ስለሰማኝ ስሜን ይቀየርልኛል ብዬ ነበር የመጣው ብሏልና የባለፈው ቪዲዮ ላይ። አሁን ይህንን የቀየረው ምንድን ነው? እኛ አድማጮች ማናስብ ስለሚመስለው በዚህ ልጅ በቃ ስሙን የሚቀይር መስሎት ነው፣ ግን ተሳስቷል። ይሄ ውሸት እንደሆነ ያስታውቃል። በንግግሩ ያስታውቃል፣ በአኳኑ ያስታውቃል፣ ሁሉ ነገር ያስታውቃል። እሱ ምንድነው አሁን ሰውየው የፈለገው ምንድነው? እቺ ልጅ ባስጠጋትም ግን ገንዘቤ ልትበላ ተናግሯም፣ ደግሞ ገንዘቤ ፈልጋ ነው ዝናዬ ፈልጋ ነው እንጂ እኔ አላቃትም ብሏል በመጀመሪያው። እና አሁን ይህንም ሰውዬ ያስጠናውን በል የተባለውን ማለቱ የሚታወቀው ምንድነው አንደኛ መንገድ ላይ ወጣችው? ከስራ በኋላ ነው። ሁለተኛ ነገር ደግሞ እውነተኛ አባት ቢሆን በትክክል መጥቶ የሚረዳትን ሰው እነዘሌን ያ ቃል ምን ይላል? እንዴት ደርሶባት እዛ ቤት በመተኛችበት ሄዶ ልጇን መውሰድ ያስፈልገዋል። ለምን መሸፋፈንስ ለምን ያስፈልገዋል? እነሱ ከመጡ በኋላ ንፊቱንም እንኳን ያስገለጡት ልጅቷ እንደተናገረችው እና ይህ ሰውዬ ተከፍሎት ነው ተከፍሎት ነው አሁንም ቢሆን እችን ሰው እችን ልጅ አይተዋትም። የሆነ ወይ ከይህን ቤት የሰውየው የሰጣትን ቤት ለቃ የሆነ ነገር ካልተደረገ የሰውዬ ለዚች ልጅ ህይወት ተጠያቂ ነው የሚሆነው። አይተዋትም። ሰውየው ደግሞ ለምን ለዝናው ሲል እጅ ብዙ ነው ምናምን ብላ ፈርታ ሜዳም የወደቀችው በዚሁ ምክንያት ነው እና አሁንም እየተከታተለ እያሳደደ ለህይወቷና ለልጇም አደጋ እየፈጠረባት ስለሆነ ይህን ሰውዬ በአጭሩ ቶሎ እነዚህ ላይ በሚያውቁት መንገድ ማስተናገድ አለባቸው። እርግጠኛ ነኝ ይህም ልጅ አሁን ሲገርፉት ያዋጣዋል። ዛሬ ነው እንደዚህ ያለ ግን ነገ ከነገወዲያ ወይም በምንሰማው ቪዲዮ ላይ ግን እርግጠኛ ነኝ፣ ይህ ወንድሞች እንደምላችሁ ይህ ሰውዬ አምኖ እንደገና ይቀርባል። ይህ ሰውዬ ባለ ሀብት በሚሊዮን ለእነሱ ልክፈላችሁ ሲላቸው እምቢ ያሉትን እሱም ብር ሰጥቶት ነው እሱ ሰውየው እንዲደፍር ብሎ ልጇን ይዞበት ሊሄድ የነበረው እሷንም ደግሞ ያነቃት ንግግሩ ሱ ዝም ብሎ ላዳመጠው ይታወቃለ ይታወቃል በትክክል እህቶች ወንድሞቼ ዛሬ የመጣሁበት በዚህ ቪዲዮ አስተያየቴን ሀሳቤን ለመግለጽ እና ና የእናንተን ሀሳብን ደግሞ የምትሰጡኝን አብሬ ከእናንተ ጋር ለመጋራት ነው ሰአታችሁን አጥፍታችሁ ቪዲዮን ተከታትላችሁ አስተያየት ለምሰጡኝ ውድ አድማጮቼ በእውነት በእውነት ከልቤ በጣም አመሰግናለሁ። በሚቀጥለው ቪዲዮ በሌላ አስተያየት እስክንገናኝ ለዛሬ በዛሬ እሰናበታችኋለሁ። ሰላም ሁሉ እየተመኘው ባይ